እጅግ አስደንጋጭ የሆነ መረጃ ተሰምቷል። በፋኖና በመከላከያ ሰራዊቱ መካከል የተፈጠረው አስደንጋጭ ውጊያን በተመለከተ ያልተጠበቁ መረጃዎች ይወጡ ይገኛሉ። ጠቅላዩ ተናገሩ፣ እውነት ተቀብራ እንደማትቀር እናስባለን ሲሉ በመግለጫቸው አስታወቁ። በአንዳንድ ሚዲያዎች ነገሩን ለማስተባበል እየተኬደበት ያለው ርቀትና ውጊያው ከተነሳበት ስፍራ የደረሰን መረጃ በዝርዝር እንመለከታለን። ጀኔራል ታደሰ ወረደ ሐሰተኛ መረጃን አሰራጅተዋል ሲሉ በሚዲያዎቹ ላይ በቁጣ ተነስተዋል። የባህር በር ነገ ሀገር ቁርጥ እየሆነ መጥቷል። ይህንን መረጃም በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል።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 የትግራይ ክልል ጊዜያዊ አስተዳደር ሀስተኛ መረጃን አሰራጭተዋል ያላቸው ሚዲያዎች አሳሰበም። በተለይ አዲስ አድማስ ጋዜጣና እሱን ዋቢ በማድረግም የተለያዩ ሚዲያዎች ፌዴራል መንግስት በትግራይ ላይ ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ጄኔራል ታደሰ ወረደ ተናግረዋል ሲሉም አሰራጅተዋል። ፕሬዚደንቱ ፕሬዝደንቱ ባሰት ይናሉ የተባለው ከዓለም አቀፍ የስደተኞች ተቋም ከኢትዮጵያ ኃላፊ ጋር በተወያዩበትም ወቅት ነው ያሰራጩት ዘገባ ፍጹም የተሳሳተ ነው ያለው አስተዳደሩ ፕሬዝደንት ሌተናል ጄኔራል ታደሰ ወረደ ማቀፍ የስደተኞች ተቋም የኢትዮጵያ ኃላፊ ጋር በተወያዩበት ወቅትም እንዲ ያለውን ነገር እንዳላሉ አስታውቀዋል። ሐሰተኛ መረጃን ያሰራጩ ሚዲያዎች ያሰራጩትን የተሳታተ ዘገባ እንዲያርሙ በጥብቅም አሳስበዋል። ውይይቱን በተመለከተ መረጃ ያሰራጨው የትግራይ የፕሬዝደንት ጽሕፈት ቤት በፌዴራል በኩል ትግራይ መልሳ ጦርነት ለመቀስቀስ እየሰራች ነው የሚል ስጋት አለ፣ ግን ህዝብና ጊዜያዊ አስተዳደሩ በምንም መልኩ ጦርነት እንዳይቀሰቀስ በትኩረት እየሰሩ ነው። በፕሪቶሪያው የሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄዎች ባይመለሱም አሁንም ሰላምን ለማጽናት የጦርነት ድባብ ለማስወገድ በልዩ ጥንቃቄና ኃላፊነት እንሰራለን ሲሉ ጀነራል ታደሰ ወረደ መናገራቸውን ያሰፈረው በወልዲያ እጅግ አስደንጋጭ የሆነ ጦርነት መነሳቱ ተነገረ። በአማራ ክልል ሰሜን ወሎ ዞን በወልዲያ ከተማና ዙሪያዋ ከትላንት በስቲያ ጀምሮ በመንግስት ኃይሎችና በፋኖ ኃይሎች መካከል ውጊያ መቀስቀሱን መረጃዎች እየጠቆሙ ይገኛሉ። ይህንን አስመልክቶ የከተማው ኮሚኒኬሽን ቢሮ ወልዲያ ከተማ ሰላም ነች፣ እየተናፈሰም ያለው መረጃ የውሸት ነው ሲል መረጃውን አስተባብሏል። ጀነቶ ወበር፣ ጥቁር ውሃና መቻሪ በሚባሉ የከተማዋ መግቢያ አካባቢዎችን በከባድ መሳሪያ የታገዘ ተኩስም ይሰማናል ሲሉ የከተማዋ ነዋሪዎችም ጠቁመዋል። እንቅስቃሴ በመጠኑ ተገድቧል። የደህንነት ስጋት የገባቸው ሰዎችም ከከተማ ሲወጡ ማየታቸውን ነዋሪዎችም መረጃዎችን በስፋት እያጋሩ ይገኛሉ። የተለያዩ አመራሮችም ከተማዋን ለቀው እየወጡ እንዳለ የመረጃ ምንጮቻችን ገልጸዋል። ምንም እንኳን መጠነኛ እንቅስቃሴ አለ ቢባልም ነገር ግን አሁን ላይ እንብዛም እንቅስቃሴ እንደሌለ በስፋት እየተነገረም ይገኛል ጠቅላይ ሚኒስትር አብይ አህመድ በመግለጫቸው ምን አሉ? እንኳን ለመስቀል በዓል በሰላም አደረሳችሁ በሚለው የጠቅላዩ መግለጫ ላይ በርካታ ጉዳዮች ተካተዋል። የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን። መስቀሉ የተቀበረበት ቦታ ተራራ ተሰርቶ ነበር። የቀበሩት ሰዎች ከዚህ በኋላ እንደማይወጣ ደምድመው ነበር። አንዳንድ አማኞችም ተስፋ ቆርጠው ነበር። ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀልም ታሪክ የሆነ መሰለ። ብርቱ ሰዎች፣ እውነት ፈላጊ ሰዎች አቧራውን የሚ የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ። እውነት አይቀበርም። ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል። ሐሰቱን እንደ ጎም አትንኖ ሀቁን እንዳለት አግንኖም ያሳያል። የኢትዮጵያም እውነት እንደዚሁ ነው። የአውራ ዶሮዎች ጩኸት የፀሐይን መውጣት አያስቀረውም። የሌሊት ወፎች ክንፍም የፀሐይን ንጋት አያግደውም። በዚህም ተባለ በዚያ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀል ሁሉ አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩታል ከላይ ሆነው እንዳያት ሁሉ ከታች ሆነው ይገረሙባታል። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣዋለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል። በድጋሚ መልካም የደመራና የመስቀል በዓል ይሆንልን ሲሉ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር በማለትም ፈጣሪ ኢትዮጵያና ሕዝቦቿን ይባርክ ሲሉ ጠቅላይ ሚኒስትር አብይ አህመድ ይህንን መግለጫም ሰጥተዋል። የባህር በሩ ነገር ቁርጥ የሆነ ነው። ኢትዮጵያ ጉዳዩን ገፍታበታለች። የባህር በር ጥያቄዋን በሰሙንኛው የተመድ ጉባኤ ላይ በግልጽም አስታውቃለች። ፕሬዚደንት ታዬ አስቀስላሴ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርን እና ህንዱ ውቅያኖስን ቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽም ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪም አቅርበዋል። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው ዓለም አቀፍ ህግን ግን እውን መሆን አለበት ሲሉ አጽንኦት ሰጥተውም ገልጸዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዝ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉም ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግባን በዲፕሎማሳዊና በሰላማዊ ተሳትፎ እንደምታስቀጥልም ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደ መሆኗ በቀይ ባህርና በህንዱ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥም መግለጻቸውን የመረጃ ምንጫችን ዘግቧል። የባህር በሩ ነገር ቁርጥ የሆነ ነው። ኢትዮጵያ ጉዳዩን ገፍታበታለች። የባህር በር ጥያቄዋን በሰሙንኛው የተመድ ጉባኤ ላይ በግልጽ ማስታውቃለች። ፕሬዚደንት ታዬ አስቀስላሴ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርን እና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽም ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪም አቅርበዋል። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸው እና ሁሉም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው ዓለም አቀፍ ህግን እውንሙን አለበት ሲሉ አጽንዖት ሰጥተውም ገልጸዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዝ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉም ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግባን በዲፕሎማሳዊና በሰላማዊ ተሳትፎ እንደምታስቀጥልም ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥም መግለጻቸውን የመረጃ ምንጫችን ዘግቧል። ውድ ተመልካቾቻችን ለእሳቶ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ